ቤተሰቦች አንድ ሚስጥር ይዤላችሁ መጥቻለሁ። አውቃለሁ፣ በጣም ብዙዎቻችሁ ደስተኛ ናችሁ። ሩታ በቃ ከዚህ በኋላ እጅ ሰጥታለች፣ አብርሽና ሩታ ወደ ቀድሞ ህይወታቸው ሊመለሱ ነው። ጽጌ፣ ዛሬ ያረግሽው ነገር በጣም መልካም ነው፣ እግዚአብሔር ያክብርሽ እያላችሁ ጽጌን እየመረቃችሁ፣ ሩታም ደግሞ ይቅርታ፣ በቃ አብርሽ እንድትሄድ አልፈልግም፣ የምነግርህ ነገር አለኝ ብላ እንባ የተናነቃት በተናገረችው ነገር ብዙዎቻችሁ ደስ ብሏችኋል። እኔ የሩታ የዋህነት የሩታ ምስኪንነት በጣም ነው የሚገርመኝ። እውነቴን ነው ምላችሁ። እነሱስ ደግሞ እስከ መቼ ነው ሩታ ላይ እንደዚህ እየቀለዱ እየተጫወ የሚያወጡባት የሚቀጥሉት እንግዲህ ሀሳቡ ምንድነው ቤተሰቦች ጽጌ ናት ያመነጨችው እዚህ ጋር ጽጌ ዩቱብ ላይ እየሰራች መልካም ሆኖ ሳለ እኔ ግን ብዙ የምጠራጠረው ነገር ነበረ ጽጌ ለምን እንደዛ አደረገች የሚለውን ዞር ዞር ስል ዛሬ ጽጌና አብርሽ አብረው በሚገርም ሁኔታ ኢንስታግራም ላይ ፏፍሽ እያሉ መጥተውልናል እዚህ ጋር ጽጌ አብርሽና ሩታ እንዲታረቁ ፈልጋለሁ ስለዚህ ባለፈ ኢሳቅ ላይ ድራማ ሰርተውበት ነበረ ሴራ ሲረውበት ነበር አብርሽና ጽጌ ነገሩ ግን አልተሳካላቸውም ኢሳቅም ደግሞ በሚገባ ራሱን ንጹህ አድርጎ ተጫውቷል። በዛም ደግሞ ሩታ ደስ ብሏታል። አላማዋና ኢላማዋ ሩታ ሰው እንዲያድግ ዩቲብ ላይ ትልቅ ደረጃ እንዲደርሰው እንዲደሰት ነው እያደረገች ያለችው። እሷም ደግሞ ለይስሐቅ ዩቱብ መክፈት ነበረ። ዩቱብ ከፍታ ዛሬ አስደስተዋለች። በጣም ምርጥ ሰው ነው፣ ይገባዋል። እና እሱንም አሳድጉልኝ በማለት ለእኛ መልእክት ታስተላልፋለች። እኛም ደግሞ በሩታ ስም ለመጣ ሰው ማንንም አናሳፍርም። ታውቃላችሁ፣ እንግዲህ ይስሐቅ ትልቅ ደረጃ እንደሚደርስ ተስፋ አለኝ፣ ይገባዋል። ነገር ግን እዚህ ጋር ጽጌና አብርሽ ምንድን ነው በሩታ ላይ የሰሩባት ሴራ፣ ቤተሰቦቼ አካለው ሩታ ዛሬ ተረታለች፣ እጇን ሰጥታለች። በቃ አብርሽ እንድትሄድብኝ አልፈልግም፣ የምነግርህ ነገር አለ እያለች ነበረ። በልክ ሁለታችንም አንድ ቤት ተቀምጠን አንችም፣ አታናግሪኝም፣ እኔም ሳናግርሽ እየዘጋሽ፣ ስለዚህ የማልፈለግበት ቤት መቆየት አልፈልግም ብሎ አብርሽ አንጣውን ይዞ ሊወጣ ሲል አስቀርተዋለች። ሩታ በጣም እንባ እየተናነቃት አይኗ ቅሮ አይታችኋል እና ያን ነገር ሳይ እኔም ሜቢ አብርሽ እና ሩታ ወደ ድሮ ህይወታቸው ተመልሰው ከዚህ በኋላ በአንድ ላይ ሊመጡ ነው ብዬ ደስ ብሎ የነበረ ግን ጽጌ የሆነ የተጠራጠርኳት ነገር ነበረ። እንግዲህ ቤተሰቦቼ፣ ኦፍኮርስ ጽጌ ያደረገችው ነገር ለመልካም ቢሆን መልካም ነበረ። ግን አሁንም በሩታ ላይ እየቀለዱባት ነው። ለምን ካላችሁ፣ እሺ ጽጌ ከአብርሽ ጋር እንደዚህ ማስታረቅ ከፈለገች ኢንስታግራም ላይ አብርሽ ባለ ደረታሙ ከወገብ በላይ ራቁትን ሆኖ ከጽጌ ጋር ምን ይሰራል? ስፖርት ቤት፣ ጅም ቤት ጽጌን ይዟት ሄዶ እንደገና ደግሞ ጽጌ ከሱ ጋር ፎቶ መነሳት ቪዲዮ መስራቱ ምን አስፈለገ? ከዚህ በፊት በሩታና ባብርሽ መሀል ችግር እንዲፈጠር ያደረገው የመጀመሪያው ፓርት ማን ነው? ጽጌ አይደለችም? አብረው የሆነ ደብረ ዘይት ነው ምናምን ሄዳ ከዛ ቦታ ጅር አብረው ሄዳ በዛ ምክንያት አደል ችግር የተፈጠረውና ሩታ ከቤት የወጣችው ያንን ነገር ሁሉ እያሰበች እያስታወሰች። አሁን ደግሞ እነሱን እሺ፣ ጥፋተኛ ነኝ አጥፍቻለሁ፣ አሁን ደግሞ እነሱ መታረቅ አለባቸው ብላ የምታስብ ከሆነ ከህይወታቸው አስታርቃ ሙሉ ለሙሉ መውጣት እንጂ፣ በዩቱብ መልካም ነገር ሰርታ በኢንስታግራም ደግሞ ያን ነገር የምታጥፈው ከሆነ ለሩታ ምንድን ነው ጥቅሙ? ከጠቅሞ ጉዳቱ ነው የሚታየኝ። እዚህ ጋር ከይሳ ጋር በጣም ደስተኛ ሆና ነው እየሰራች ያለች፣ አሪፍ ህይወት እየቀጠለች ነው ስላችሁ። ኦፍኮርስ አብርሽን በጣም ትወደዋለች፣ ከምታስቡት በላይ ነው የምትወደው። እልህ ስላያሳት አብርሽ ብዙ ነገር ስላደረገባት፣ ኢቨን እቤቷ ሴት ይዞ መምጣት እስከደረሰ እንደገና ከጽጌ ጋር የሆነ ቦታ ሴት ስላልነገራት ብቻ ያንን ነገር በልህ ከይሳ ጋር የሆነችው እሱን ለማናደድ ለማብሸቅ እንደሆነ ሁላችንም እናውቃለን፣ ሁላችንም ማለት ነው። ያን ነገር ደግሞ አብርሽም ይረዳዋል። ግን ከሂሳብ ጋር በለከለት የምለብሳቸው ልብሶች የምታደርጋቸው ማለት በቃም በጣም ደስተኛ ምናምን ሆና ሲያትኝ የግድ ወደ እሱ እንድትመለስ ፈለገ። ያን ነገር ደግሞ በተለያየ ነገር ሞከረ፣ አልተሳካለትም። እና ጽጌ ዛሬ ያደረገችው ነገር ምንድን ነው? በቃ አሁንም ደግሞ ሴራ ማሴር አለብን። በሩታ ላይ ቤሳክ ላይ አልተሳካልንም። ስለዚህ አንተ በቃ ከሩታ ጋር አሁን እየተግባባኋት ስለሆነ ያላትን ነገር ምናምን የተወሰነ በነገራችን ላይ ማለት ነው፣ የሚያቃጁ ውስጣችሁን እናንተን የሚያቃችሁ ሰው ነው የሚጎዳችሁ። ይህን ደግሞ ዛሬ በጽጌ ላይ ማየት ትችላላችሁ። እና ያላትን ፍላጎት ውስጧ ምናምን ብዙ ነገሮችን ስለተረዳው፣ ስለዚህ አንተ ሻንጣህን ይዘህ እንደመሄድ ታስመስላለህ፣ እኔ ደግሞ እገፋፋለሁ፣ አቀጣጥላለሁ ሩታ በቃ እንዳትሄድ እንድከለክልህ ወይም ይችላል ውስጡ ያለውን ስሜት እንድታወጣ እገፋፋታለሁ። አርጋ ነበር እንደዛ ቤት የሄዱትኝ አብርሽም ደግሞ በሚገባ ትወናውን ተውኖታል። ሻንጣውን ይዞ ሄዳለሁ ምናምን እያለ ነበር። ሩታ ግን በጣም ተሰበረች። እውነት እኔ ሩታ በጣም ነው ያሳዘነችኝ። አሁንም ግን ሩታ ከልቧ ነው ከአብርሽ ጋር መታረግ፣ ከአብርሽ ጋር መቀጠል፣ ያለፈውን ነገር ክሊን አርጋ ወደፊት ነገሮችን አስተካክላ መቀጠል ትፈልጋለች። ከይሳ ጋር መርካም ጓደኝነታቸው ይቀጥላል። ምንም ችግር የለም። እዚጋ ግን አብርሽና ጽጌ ሌላ ነገር እያደረጉ ነው። በቃ ኢንስቴግራም ላይ ያለውን ቪዲዮ ፎቶ በተወሰነ መንገድ ላስገባላችሁ እችላለሁ። ፅጌ እኔ መጀመሪያ ለምን እንዲጣሉ አደረገች? ለምን ደግሞ አሁን እንዲታረቁ ማድረግ ፈለገች። የአብርሽን ፍላጎት ማሟላት ስለፈለገች እንጂ ለሩታ አስባላት አይደለም። እዚህ ጋር አትነጥም፣ ምክንያቱም አብርሽ በጣም ይፈልጋል። ከሩታን መመለስ፣ ከይስቅ ማራቅ በጣም ይፈልጋል። ሩታ ደግሞ ከይስቅ ራቀች ማለት በሁሉም ቁጥጥር ስር ትሆናለች። እንደ ዱሮ ወደ ዱሮ ሙዷ ይመልሷታል። እያለቀሰች በተለያየ ቻናል ያመጧታል ማለት ነው። ይሄ ደግሞ እንዲሆን እኔ አልፈልግም። ማለት ሩታ የምታረጋቸው ነገሮች ከይሳቅ ጋራ ከተዳሯ ወጥ ለነገር ነገር እያደረገች አለ። ኢሳቅም ደግሞ መልካም ሰው ነው። ማለት በቲክቶክ ላይ በተለያየ ቦታ ማየት ትችላላችሁ። ብዙ ጊዜ መልካም ነገር ሲያረግ ነው የምታዩትኝ ና እንደ ዝዘዛላ ወይንም ባለጌ አደለም፣ እሱም ሩታም ደግሞ ያን ነገር አደለም። እያደረገች ያለችሁ እያደረገች ያለችሁ አብርሽን ማብሸቅ ስራ ነበረ። ኦፍኮርስ ተሳክቶላታል። አብርሽ በጣም ተናዷል፣ በጣም ጨሷል። እሱ ብቻ ሳይሆን ዳኒ ራሱ በጣም ተናዷል። ስለዚህ አላማቸው ምንድነው ሩታን ከይሳቅ አርቆ ወደ ራሳቸው ማምጣት ነው። ያ ደግሞ እንዲሳካ ፅጌ የመጀመሪያውን ስራ እየሰራች ነበር። ስራው ደግሞ ተሳክቶላታል እና ፅጌ በመጀመሪያ ሩታን አብርሽን ማስታረቅ ብትፈልግ ኖሮ ይህን ነገር አታረግም ነበረ። ማለት በዩቱብ መልካም ነገር ቻናልሽ ላይ ጭነሽ፣ በኢንስታግራም ደግሞ ከአብርሽ ጋር እየተላጣጠፍሽ፣ ለዛውም ደግሞ ከወገቡ በላይ እራቁት ሆኖ ከዛም ደግሞ ጅም ቤት ነው ምናምን። በቃ ታውቃላችሁ ሴት ልጅ ወንድ ልጅ ደህራት ያለው ምናምን ሲሆን ትማልላለች። ታውቃላችሁ አለል ይህንን መቼም ለእናንተ በደንብ ማብራራት አይጠበቅብኝ። ጽጌም ደግሞ በቪዲዮ ላይ አብርሽን ያየችበት አመለካከት እንደዚ አይነት መልእክት ነው የሚያስተጋባው። ለማኑም መሩታ ሰሞኑን በጣም ቁፍጣና፣ ጎበዝ፣ ጀግና፣ ዝንጥ ያለች ሳቂታ ሆና መታለች። ያን ነገር ደግሞ ለመረበሽ እናንተ ደፋቀና ብላችሁ የሰራቹ ስራ ተሳክቶላችኋል። ሩታ ግን አሁንም ደግሞ የምነግሽ ነገር ቢኖር እንደ ድሮሽ ወደ ድሮሽ ሙድ እንዳይመልሱሽ ራሽን ጠብቂ፣ ተጠንቀቂ። እነሱ የራሳቸው ጉዳይ እያደረጉትን ማድረግ ይችላሉ። ግን አብርሽ በዚህ ደረጃ አልጠበቅኩም ነበረ። ምክንያቱም እዚ ጋር ሩታ አንተን እንድታዋራ ወደ ቤቷ ወደ ትዳሯ እንድትመለስ እየፈለግ አንተ ደግሞ ከተለያየ ሴቶች ጋር የተለያየ ነገር የተለያየ ፎቶ ቪዲዮ ጭራሽ ራቁትህ እንደረትን እያሳየ ብዙ ነገሮችን እያደረግን የምትነሳና ቪዲዮ የምትሰራ ከሆነ በጣም ከባድ ነው። እዚህ ጋር ሩታ ከኢሳ ጋር መሆኑ ምንም ችግር የለውም ምክንያቱም አንተ የምታደረገው ነገር ነው እሷም እያደረገችው ያለችውና ሊያናድደ ሊቆጭ ሊከፋ አይገባም። እና ሩታ ኮንፊደንሷ በጣም ጨምሯል ሰሞኑ። ያን ነገር ደግሞ ልታጠፉባት አትሞክሩ። ቪዲዮ ላይ የታችሁ ከሆነ ዳኔ ደጋግሞ አብርሽን ካጣሹ ታለቅሻለች፣ ሰበር ያለች ታስኒያለች፣ ምናምን እያለ ሞራሏ ላይ ሊጫወትባት ፈልጎ ነበር። ሩታ ግን ፍቃደኛ አልነበረችም። ዛሬ ግን ጽጌ ባደረገችው ነገር ታቃላችሁ። ሴት ልጅ ብልሃተኛ ናት። ለማጣልም፣ ለመስበርም ለማንሳትም በጣም ጎበዝ ናት እንጂ ፅጌ ባደረገችውና ባመጣችው አይዲያ ሩታ ተሸንፋለች። እውነት አብርሽም በቃ ማናግርህ ነገር አለኝ ብላ በትትና ነበር ስታዋራው የነበረው። እንድትሄድብኝ አልፈልግም ወደ ቡታጅራ አሄዳለሁ ምናምን ሲላት እንድትሄድብኝ አልፈልግም በቃ አላወራ እፈልጋለሁ ብላ እምባ ምናምን ሲያቅር በቃ ጽጌ ልታለቅሽ ነው አይደለ? ልታለቅሽ ነው፣ እንባሽ ሊወርድ ነው፣ ተወጅዋለች ምናምን እያለች ብቻ በአጠቃላይ የተወሰነ አግባብታታለች። ቤተሰቦች ይቅርታ ኢንስተግራም ላይ ያየሁትን ደግሞ እኔ ማመናች አልኩም። ጽጌ የምናስበሽ ነው። እኔ አንቺ ልጅ ምንም ነገርሽ አላመረኝም። አንዳንድ ጊዜ መልካም አደረግሽ ስንልሽ፣ መልካም ያልሆኑ ነገሮችን ደግሞ ተቀላቅያቸዋለሽ። እንዲያውም ዛሬ ብዙ ጊዜ መልካም ነገር ለማድረግ ስሞክር ወደ መጥፎ ሄድብኛል እያልሽ ነበረ። ብቻ ያው መጥፎም ነገር እያደረግሽ ስለሆነ ወደ ራስሽ ተመለስሽ ሩታ